በስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኤስድሮስ ሰማት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል አገር ለአገር ገዢው ከጦር ሰራዊቱ ውስጥ ወታደር ነበር። እሱም ከደቅስያ ሰዎች ወገን ነው። የበግ ጸጉር፣ የበግ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራይን አዩ። ከእንቅልፋቸውም በነቁ ጊዜ ያዩትን እንዴት እንዳዩ ተናገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ሕፃናም ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አሰረው፣ ሊደበድቧቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ አዳናቸው። ከዚህም በኋላ መኮንኑ ወደ እስክንድሪያ ቅዱስ ሕፃናን ላከው፣ ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድሪያው መኮንን ቅዱስ ሕፃናን ወደ ፊርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተናገሩ። ዳግመኛን በቅዱስ ኤስድሮስ አዘቅትን ይቈፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱስም ጥቂት እስኪጸልይ ታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም፣ መልኩም አልተለወጠም። የቅዱስ ሕፃና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። በዚያም ስጋውን ተሸክመው ወሰዱ። የስደቱም ወራት እስኪፈጸም በመልካም ቦታ ኖሩት። ቅዱስ የስድሮስ ምስክር ሆኖ በሞት ጊዜ የቅዱስ ሕፃና እናት ብዙ መልአክ የቅዱስ ሄሮድስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሰርጓት አየች። እግዚአብሔርም ሁላችንን የክርስቲያን ወገኖች በጸሎቱ ይማረን ለዘላለሙ አሚን። ውስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ የተባረከ ጊዜ ይሆንላችሁ።